ይሄ ነገር እንኳን ሲገደል ሲያቀጣጥሉ ከነበሩት አብዛኛዎቹ እነዚህ ዋህቢዎቹ ላይ አሉበት። አራተኛው ደግሞ ይላል ክርስቲያኖች ለሙስሊሞች ሁሉ የአክብሮት ሰላምታ መስጠት አለባቸው ይላል። ክርስቲያኖች በፈረስ ሲጓዙ ያለ ኮርቻ እና ልጓም መሆን አለበት፣ ምቾት እንዳይሰማቸው ይላል። አሁን እኮ ፈረስ የለም እንጂ እንደው እንግዲህ በፈረስ እንኳን ስንሄድ ከዛ ላይ ከኮርቻ መቀመጫ ምቾት እንዳይሰማ መሆን አለበት ማለት ነው። ይህ ሁሉ የሚደረገው ምንድን ነው? በዛ ነገር ተማረው እምነትን እንዲተው ለማለት ነው። ክርስቲያኖች በጣታቸው ቀለበት፣ ለአንገታቸው ጌጥ ማድረግ አይችልም ይላል። ክርስቲያኖች የሙስሊሞች የበታች መሆናቸው ተለይተው እንዲታወቁ አንድ አይነት መልክ ያለው ልብስ ብቻ ይለብሳሉ፣ ይላል። አንድ አይነት፣ በኢራን እንደዛ አድርጓቸዋል። በኢራቅ ውስጥም የነበሩ ክርስቲያኖች እንደዚያ አድርጓቸዋል። አንድ አይነት ልብስ ለሚለብሱ በቃ ሁሉም ይታወቃሉ። ክርስቲያኖች ከሙስሊሞች አጠገብ ቤት መስራት አይችሉም፣ ይላሉ። ቤቱን ላይ እንዳይሰሩ። ክርስቲያኖች የሃይማኖት በዓላቶቻቸውን በህዝብ ፊት ማክበር አይችሉም። ለቅሶም ድምፃቸውን ከፍ አድርጎ ማልቀስ አይቻልም። አሁን እንግዲህ አስቡት እንግዲህ፣ ተለጉመን ነው ማለት ነው። ምን ማልቀስ ሁላ አንችልም። እንደ ይሄንን ነው እንግዲህ አሁን የሼሪያ ህግ እናመጣለን፣ ኢትዮጵያ በእስላማ ህግ መተዳደር አለባት፣ ከዛ የፓክት ኦፍ ኡመር የኡመር ውል መተግበር አለበት እያሉ ሁላ የሚያስቀምጡ ይሄ ነው። በቤታቸው በኩል የሚያልፍ መንገደኛ ሙስሊምን ለሶስት ቀን መመገብ አለባቸው ይላል። ክርስቲያኖች ለሙስሊም ሊቀመጥ ከወደደ መቀመጫውን ተነስተው መስጠት አለባቸው። አሁን እኛ በሀገራችን ትልቅ ሰው ሲመጣ ሙስሊሙም ይሁን አሕዛብም ይሁን ትልቅ ሰው ስለሆነ ክብር ስለሚገባ አለቃል። ይሄኛው ግን ሙስሊም ብቻ ስለሆነ ህፃንም ይሁን ወጣትም ይሁን ሴት መልቀቅ አለብን፣ ክርስቲያኖች መቀመጫችንን መልቀቅ አለብን። ክርስቲያኖች በቀላሉ ተለይተው እንዲታወቁ የፊተኛው ፀጉራቸው ሙሉ ለሙሉ መላጨት አለበት። ይህም ለሙስሊሞች መሳቂያ ያደርጋቸዋል ይላል። ክርስቲያኖች ጥበቃ እንዲደረግላቸው የተለየ ጥበቃ ገንዘብ መክፈል አለባቸው ይላል። ይህ ውል ወይም ስምምነት ኮንትራክት ቢትዊን ዘ ፓትሪያርክ ኦፍ ጀሩሳሌም ሶፎሪየስ ኤንድ ኢስላም ሰከንድ ካሊፍ ኡመር ኢብን አልከታብ በመባል ይታወቃል ይላል። እንግዲህ በእንደዚህ አይነት ህግ አራዊት ስርዓት ውስጥ ተገዢ እንድንሆን ነው አሁን እየተሰራ ያለው እንግዲህ የሚነቃ ይንቃ። እንግዲህ ከዚህ በላይ ምን ይባላል? እንግዲህ አባታችን እሳቸው ምክር አድርገውልን፣ በሚቀጥለው ደግሞ በይደር እናቆየዋለን። ሁሉም ነገር በአንድ ጊዜ ተደግሮ አያልቅምና፣ በደንብ ማማዬ እኔም በውስጥ አናገርሽና ቢኒ ማናግርና ላይቭ ገባለውኝ። አንድ ላይ መጽሐፍቶችን አዘጋጅተን እናስተምራለን። ክርስቲያኖችን እናነቃለን ሙስሊሞችን ደግሞ አንዳንዶቹን ደግሞ ከሰዓት ውስጥ ደግሞ ነጥቀን እናድናለን። በሚፈለገውን ላመስዋዕት እንከፍላለን። ስለዚህ ይሄን ነው ማለት የምችለው ለዛሬ ሰዓት። አሁን ወረዲ እኩለ ዕለት ሊሆኑ ትንሽ ደቂቃ የቀረው ስለዚህ አባታችን ምከሩን፣ መንገድም ደግሞ ያሳዩን እና ደግሞ ጸሎትም ደግሞ አድርገልን ላሉ፣ እሺ፣ በጣም ነው የማመሰግነው። ቃለ ህይወት ያሰማልን። በጣም እናመሰግናለን። በደንብ በንባብ የዳበረ አይምሮን ያለህ እግዚአብሔር በሚያቀም አልተጠቀምንብህም እና እኔ ግን አሁን ስታሳየን የነበሩ መጽሐፍቶች በሙሉ እንግሊዝኛ ናቸው እና ወደ አማርኛ መተርጎም አለባቸው። እኔ እስልምና ላይ እስልምና ላይ መስራት ሌላው ከመስራት በጣም ቀላል ሆኖ አግኝቸዋለሁ። አንደኛ እንደው ዝም ብሎ ማንበብ በራሱ ማንበብ በአማርኛ እየገለጡ ማንበብ ብቻውን ራቆታቸውን ያስቀራቸዋል። እግዜር በሚያውቀው እኔ እንደው ቁራንን አንብቦ ወይንም አሁን ይሄ ምንድን ነው፣ የተለያዩ እንትሮች አሏቸው የቡልጋል መራም ያለውን የሀዲሳቱ ምናምን ሳነብ የእነሱን በጦር ኃይል ነው ቆሞ ያለው ህዝባቸው እንጂ ሰው ከእስልምና ያፈነገጠ ግለሰብ የንስሃ እድል ይሰጠዋል። ወደ ስልምና እንዲመለስ ይመከራል፣ ማብራሪያ ይደረግለታል። በክህደቱ ከጸና ግን በህግ አግባብ ይገደላል የሚል ከሰለመ በኋላ አይሁድ የሆነን ሰው በማስመልከት እስኪገደል ድረስ አልቀመጥም፣ የአላህና የመልእክተኛው ፍርድ ይህ ነው እያሉ እንዲገደል ማዘዙ ተገደለ እያለ መጨረሻ ላይ ደግሞ እኔ በጣም ያስቀኝ ነገር አንድ ቃል እዚህ ቁራን ምንድነው በሱራ ዘጠኝ አምስት ላይ የተከበሩት ወሮች ባለቁ ጊዜ አጋሪዎቹን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸውም፣ ከበቧቸውም ለእነርሱ መጠባበቅ በየመንገዱ ተቀመጡ። ቢጸጸቱም፣ ሶላትንም በደንቡ ቢሰግዱ ግዴታ መጽዋትንም ቢሰጡ መንገዳቸውን ልቀቁላቸው፣ ይልና አላህ መሓሪ፣ ያዛኝ ነውና ይላል። ግደሉ ግደሉ ሲል ቆይቶ መሓሪ ነው አላህ እና እኔ ጥያቄ የምጠይቀው በዚህ አጋጣሚ እንደ አላህ ግን እንዴት ነው እራሱን መከላከል አይችልም ወይ? አማኞቹ ናቸው ማለት ነው የሚከላከሉለት እንደው በሱ እንዲያመልኩ እሱን እንዲያመልኩት በሱ ሰዎቹ እንዲገዙ ማድረግ የሚችሉት ተከታዮቻቸው ናቸው እንጂ እሱ መናገር የኛ አምላክ ድምፁን ሲያሰማ ምድር የሚያንቀጠቅጥ አምላክ ነው ያለን። እንዲያውም በነገራችን ላይ ቅድም ስታነበው የነበረውን መጽሐፍ ሂትለር ሁሉ የጻፈው ነው ይመሰለኝ። ሂትለር በአይሁዳውያን ላይ የፈጸመው ግፍ፣ የድሮ ነጮችም ጥቁሮችን ያረጓቸው የነበረው አይነት ለባርነት ባሪያ ገዝተው ያረጉት እንደነበረው አይነት ነው። እኔ እስልምና ላይ ለመስራት ዝም ብሎ መጽሐፉን መግለጽ ዝም ብሎ ማንበብ ራሱ እኔ እግዚአብሔር በሚያውቀው አንድ ቀን አንድ አንድ ትንሿ የምትባል ልጅ አለች እና መታ ስታነብልኝ በጣም ዘገነነኝ። ማለት መስማት ከበደኝና እና ሞዴሬተር የሚውት አረገቻት ማለት ነው። ምክንያቱም በጣም ማንበብ ራሱ ለዚያ ነው እነሱ ወደ አማርኛ መተርጎም አይፈልጉም ነበረ። አንድ ቀን ላይ በከፍቸው ነው ብያቸው ከየት አገኘው በአማርኛ የት ነው ያገኘው እያሉ የነበሩ ሙስሊሞች ራሱ ማለት ነው። ሰው ለካ የማይተረጉሙት ውስጡ ላይ ቄስ ነው ማለት ነው። ጉዳ ጉድ ያለበት መጽሐፍ ነው እና ይሄ ተቀነጫጭቦ ከብሉ ኪዳንም ከአዲስ ኪዳንም ይሄ በጠራ ዝነጠቃለ የለ የአገሬ ገበሬ የሚጠቅሰው ጥቅስ አይነት አርጎ እንደ ቅድም እንዳልከው ሙሴን እና መቤታችንን የስንት ሺህ ዘመን ታሪክ አንተን ብሎ ህትማማች የሚያደረግ የታሪክ እንኳ ታሪክ እንኳ በስነስርአቱ የማይጠቀስበትን ይዘው ሰው እንዴት ሊከተለው ነው ይችላል? እግዜር በሚያውቀው የኛ አምላክ ግን ኃጢያተኛው በኃጢያቱ ቢሞት ደሙን ከእጅ እፈልገዋለሁ የሚል ፣ እነሱ ክርስቲያን ከገደላችሁ ትጸድቃላችሁ የሚልና እንደው ክርስቲያኖችን የሚያስጨንቅ ጥሩ እስላም ነው የሚባል የእኛ አምላክ ግን በእኩልነት ሁሉን እንድንወድ የሚያደርግ ለጠላቶቻችን ሳይቀር የሚያደርጉት ያውቁምና ይቅር በላችሁ የምንል በነገራችን ላይ ሙስሊሞችን እኛ እስልምና የስተት ትምህርት ነው። ግን እስልምናን የሚከተሉትን ሰዎችን ግን አንጠላቸው። በጣም ነው የምንወዳቸው። እንደተባለው በጣም ጤነኛ የሆኑ ሰዎችን አፕርሸት እናደርጋለን። ቆንጨራ ይዞ ወንድሞቻችን እህቶቻችንን ካልገደሉ አልጸድቅም የሚል ልሙጥ ቴሮሪስትና ይሄ አሸባሪን ግን ትግስት የለንም። ይሄ እዛ በዚህ አጋጣሚ እኔ እውነት ለመናገር ይቅርታ የአረብ ሀገር ምናምን የምትኖሩ ሰዎች እኔ አልፈቅድም። እኔ እውነት ለመናገር አብሬያችሁም ቢሆን መስራት አልፈልግም። ለደህንነታችሁ ሲባል ማለት ነው። ቢያንስ ምንድነው ዝም ብሎ በአየር ላይ ሄዶ አላስፈላጊነት ኦፍኮርስ ስለ ክርስቶስ መሞት ክብር ነው። ግን እኔ እኔ ከእናንተ በላይ ቀድሜ መሄድ አለብኝ ብዬ አምናለሁ። እየተሻለ እኔ ቄሱ ደፍሮ ማስተማር መምከር ይጠበቅብኛል። ከዚያ ምዕመናን ይከተሉ እና እህቶቻችን በተለይ እንደዚህ ለደህንነታቸው አስጊ በሆነበት ቦታ ላይ ያላችሁ ሰዎች እኔ በውስጥ መምከር የምፈልገው ይሄ እኮ ዝም ብሎ ምንም ስለ እምነት ምንም በሰማይ ሚስት ለማግባት ገና የሚቋምጥ ገና እዚያም አልጋ ሊሰብር የሚፈልግ ምን ስለምኑ ሞራል የሌለው ለምን ብሎ ይራራል? እንደዚህ ያለው እና አሁንም ኢትዮጵያ ውስጥ ፈርተው ነው እንጂ ቢችሉ አቅም ቢያገኙ አንድ ቀን ሊያርዱን እንደሚ ኦፍ ኮርስ አርገውታል። ጅማ ላይ ካህናቱ ታርደዋል። ሊቢያ ላይ ታርደናል። ግራኛ ሀይ በደም ሲያረገው የነበረው እሱ ነው። በነገራችን ላይ መንግስት ለራሱ ሲል ለራሱ ለደህንነቱ ሰው የወደደውን ይከተል። ይሄ ወርቃማ የሆነ ሕግ ነው፣ ለሁሉም የሚሰራ። ሰው የወደ ድንጋይ የሚያምልክ ደጋግሜ ነው የምናገር። መብጡ ነው። ክርስትና ይፈቅዳል የወደደኝ ይከተለኝ ነው የሚለው የወደደ ይምጣ ከዛ በተረፈ ግን ከኔ እምነት ውጭ የሆነውን እገላለው አጠፋለሁ ቁራናቸውን ነው የገለጡት የኛ ልጆች ክርስቶስን እብድ እያሉ የሚሳደቡ ቤተ ክርስቲያን ይቃጠል እየሄዱ በአደባባይ ሳያፍሩና የሚያሸብሩትን ሰዎች በአደባባይ እየሄዱ ወንድሞቻችን በር ሊዘጉ ግን አይገባም ይህንን ድምፅ የምትሰሙ ሰዎች በዚህ አጋጣሚ ትክክል አይደለም የመንግስት ባለስልጣናት በህግ ላይ ያላችሁ ሰዎች ህግ አስከብሩ። በአደባባይ ቤተክርስቲያን እናቃጥላለን ጴንጤንና ክርስቲያን በሙሉ እናጠፋለን የሚሉ ሰዎች እንዴት በከተማ ወክ ሊያደርጉ ይችላሉ? በዚህ አጋጣም በምንም ክርስቲያን እንደዚህ እንዲን አንፈቅድም። አንደኛ ኃጢአት ነው ወንጀላችን አይፈቅድም። ሰው ይገደል አይደለም እንስሳ፣ እንዲያውም ጻድቅ ስለ እንስሳ እንኳ ይራራለን። መጽሐፋችን መግደል ኃጢአት ነው የፈለገው ነገር ቢሆን ለክርስትና የእምነት ብሎ የሚገል ክርስቲያን የለንም። መጽሐፋችን አይፈቅድም። ቆማችሁ ግን ተገደሉ ደግሞ አንልም። ደግሞ ኖ እንከላከላለን። ማንም ቤቴ ድረስ መጥቶ እንዲያንኳኳ በተኛሁበት መጥቶ ሊያርደኝ የሚፈልግ አራጅን ግን አንታገስም። ይሄ ኢትዮጵያ ነው። የሸሪያ ህግ የሚከበርበት ዱባይ እንኳን የማይደረግ ነገር። በነገራችን ላይ በጣም ዱባዮች ነፃነት ያለበት ሀገር ነው። ጎረቤት ኳ ከጎረቤት በጦር የሚጠበቅ አምላክ ላይ ያላቸው በጦር። ስለዚህ አድቡ ማለት እንፈልጋለን። መጀመሪያ የእናንተን ባለጌ አርሙ። በየአደባባዩ ቆንጨራ ይዞ እናርዳለን፣ እንገላለን፣ ቤተክርስቲያንን መስጊድ እናረጋለን። ዲቪዲዮ እየገለጡ እና አንድ እንደ የተወሰኑ ልጆች ደግሞ ደግሞ ምንም እንኳን ሰሩ ምንም ገና ምንም አልተደረገም። እግዚአብሔር ከዚህ በኋላ ግን ቁራኑን እንገልጠዋለን። ግደል የሚለውን መጽሐፍ መጣህ እዚህ ትከራከራለህ። በገቡበት እየገባህ በየመንገዳቸው እየተጠባበቅ አጥፋ የሚለውን ታፍርበታለህ፣ ተሸማቀቅበታለህ። ይሄ በዓለም አቀፍ ሊታገድ ይገባል። እንደዚህ ያለ እንደ ቴሮሪስት የሆነ ዓለምን የሚያሸብር ግደሉ የሚል በምንም አይነት ሃይማኖታዊ መመሪያ ሊሆን አይገባም። በአለም ላይ በአለም ላይ እንዴት ግደሉ ይባላል? እንዴት ሰው ግደሉ? እንዴት ከእምነት ውጭ የሆነውን ሰው ግደሉ ይባላል? ይሄ የሚያስገድለው ምን አይነት ምን አይነት ምን አይነት የእምነት አባት ነው? ይሄ የሚያስገድለውስ የሰው ደም የሚጠጣ ትክክል አይደለም፣ ትክክል አይደለም። እና ይሄ በጣም መታረም አለበት በሀገራችን በመከባበር በመተባበር ሰዎች ወደዱት ይከተሉ፣ መብት ነው። እንኳን አይደለም እምነትን የመምረጥ ፖለቲካዊ ድርጅት እንኳን መርጦ የመከተል መብት ለሰው ልጅ ሁማን ራይት እና ዲሞክራቲክ ራይቶች አሉ። ስለዚህ ይሄንን እናድርግ። ሌሎች ወንድሞቻችን ራሳችሁን ጠብቁ፣ እህቶቻችን ራሳችሁን ጠብቁ። እኛ እንከላከላለን። እኛ ማውራት እንችላለን፣ አፋለን። እኛ ስራችንም ነው መጽሐፍ ቅዱስን ማስተማር መግለጥ፣ የስተትን ትምህርት ስተት ነው ማለት ስራችን ነው ከእናንተ በፊት እኛ እናወራ፣ እናንተ ወደ ኋላ ተከተሉ እና ሰማይትነትን በእኛ ይሻላል እኛ እኛ ብንቀድም ነው የሚሻል እግዚአብሔር እና በተለይ በተለይ በውጭ ሀገር በአረቢያ ሀገር የምትኖሩ ጥንቃቄ አድርጉ፣ እራሳችሁን ጠብቁ። እነፎይን እንጠብቃለን አንድ እንዲነካችሁ አልፈልግም። እንደዚህ ያሉት ወንድሞች ሳሰሩ ማለት መጽሐፋችሁን ይዘን አደባባይ እንወጣለን። ግደሉ የሚለው ፈቃችሁ እስከምታወጡት ድረስ ማለት ነው። ይህ ትክክል አይደለም። በምንም አይነት መንገድ ግደሉ የሚል መጽሐፍ ይዞ የሚሰብክ እምነት ቆሞ ሊሄድ አይገባ፣ ቆሞ ሊሄድ አይገባ። ደግሞ ከሞራል አንጻርስ በሚስት ላይ ሌላ ስንት ሺ ሚስት የሚደረድር በሰማይ ገና ዝሙት ለመፈጸም የሚያስብ ይህ ይ ከሞራል አንጻር ራሱ የወደቀ እምነት፣ የሌላቸው ሰዎች ፓጋኖች እንኳ አያረጉትም። በሴቶች እህቶቻችን ላይ እንዴት ቁማር ይጫወታሉ? ይሄ ትክክል አይደለም፣ ትክክል አይደለም። ሰባ ሁለት ደናግላን ሰማይ፣ እንዲሁ እረፍት፣ እንዲሁ ሰማይ ግን የነሱ ግን የነሱ መንግስት ሰማያት ግን እንዲሁ በቃ፣ እዚያም የጽሙ የዝሙት ጽ እዚያም፣ እንደው እረፍት የለም ማለት ነው። እዚያም በቃ አልጋ ሰበራ አለ ማለት ነው። ደግሞ ከሀብት ጋር የተያያዘ ይሄ፣ ሀብት ከገበረ መንግስት ናችሁ ወይንስ ሃይማኖት ናችሁ? ገንዘብ ከሰጠ ግብር ከገበረ ይቅር በሉት። ግብር አስገባሪ ማን ነው ያደረጋችሁ እንዴ? ይህ ትክክል አይደለም፣ አይደለም፣ አይደለም። በተለይ ሴቶች እኔ መውጫ ይስጣችሁ እግዚአብሔር በሚያውቁ የሙስሊም ሴቶች፣ በምድርም በሰማይም እንደው እረፍት እንዳይኖራችሁ በምድርም ተሸፍናችሁ፣ በሰማይም ደግሞ የአንድ ወንድ እንዴት እንዴት እንዴት እንዴት እንዲሁ እግዚአብሔር እስ ራሱ ፈጣሪ ራሱ ምን አይነት አምላክ ነው? የእናንተ አምላክ ግን ምን አይነት ነው? እንዲሁ ፍትህ የሚባል ነገር የለም። ሴቶችን እንደዚህ መጫወቻ አርሎ እንዲው እራሱ እንደ ፍትሃዊ አይደለም። እንደ አምላክ እኮ የሚባለው እኮ ፍትህ ፍትሃዊ ሲሆን እኮ እኩል እንደ ዲሞክራሲ አያውቅም እንደ እናንተ አምላክ ቅናት እራሱ እኔ አንድ ሚስት ሰባ ሁለት ሴቶች ለአንድ ወንድ በስላሴ፣ ይሄ በጣም በጣም ያሳፍራል። ሸሞኒው ማለት እፈልጋለሁ። እግዚአብሔር ይስጥልኝ። ነገ አገልግሎት ስላለብኝ ከዚህ በላይ መቆየት አልችልም። ተስፍሽ እግዚአብሔር ይስጥልኝ፣ አመሰግናለሁ እሺ አባታችን፣ ካለ የተሰማልን እግዚአብሔር ይስጥልን። ትንሿ እንደምን ነሽ? ሰላም ነሽ ወይ? እንደምናደርሽ እንደምንዋልሽ። አለሁ እግዚአብሔር ይመስገን። ሰላም ብያለሁ። ሁላ ለረጅም ጊዜ አልተገና እንደዚህ አልተገናኘም ነበር። አሁን ጥሩ ነው፣ እየተገናኘን ነው። ተስፍሽ ይበቃናል እና ትንሿ ላይ ማይቀብጥ እያለውኝ እና ስለዚህ በስልጣኔ እና በመብቴ መብቴን ተጠቅሜ በውስጥ አወራሽ ያለው ቴክስት አደርጋለሁኝ። እኛ እናወራ አይሻልም? ተስፍሽ እሺ ሁለት ነገር ብቻ አንድ ሁለት ነገር ብቻ ተናገር። አንድ ደቂቃ ከፈቀዱልኝ ቀደመ በተነሶ በተለይ ስናነሳ እስልምናው ላይ በተለይ ሲነሳ እንደሚነገር በሱናን ኢብን ማጃህ አንድ 61 ላይ እንደሚል ቀን አለ ፑት ብላይንድ ፌስ ፈርስት ኤንድ ዘን ስተዲ ዘ ቁራን ይላል። መጀመሪያ ዝም ብለ በጭፍን እመን ከዛ በኋላ ቁራንን አጥና ይላል። አሁን የሚደረገውን ነገር እንድናይ ነው ይህን ያልኩትኝ። መጀመሪያ ዝም ብሎ በጭፍን ማመን ነው፣ ከዛ በኋላ ቁራንን አጥና ይላል። እዛ ላይ ደግሞ አልትሪሚድ ደግሞ አለ 1688 ቁጥር ላይ ቢሊቭ መሐመድ ብላይንድሊ ይላል ንድ ሂ ብሌስስ ዩ ሰቨን ታይምስ ይላል። መሐመድን በጭፍንነት ዝም ብለህ እመን ሰባት ጊዜ ይባርከሃል። ስለዚህ አሁን የሚደረገው ነገር እንግዲህ ብዙዎች ሰዎች ነፍሳችን እንሰጣለን እንሞታለን የሚሉበት ምክንያት በመጽሐፍ የተቀመጠ መሆኑን ማወቅ አለብን። ተነግሯቸዋል። ስለዚህ ሌላው በጣም እርሶ የሚያውቁታ በደንብ ውጊያው የሚደረገው ይሄ መንፈሳዊ ውጊያ ነው። ስለዚህ ተቃራኒ መንፈስ የተቆጣጠራቸው ሰዎች ጋር ውጊያ የሚደረገው እና ያንን ደግሞ ከዛ ውስጥ ደግሞ ነጥቆ ለማውጣት ደግሞ በጸሎት የሚያግዙ ሰዎች ደግሞ ያስፈልጋሉ። ጠንካራ ጠንካራ ጸሎተኞች ለማለት ነው። እንግዲህ ይሄን ነገር በሀሳባችን በደብ እንያዝ። ሁለቱንም ነው። በቁራንም ሲሆን ዝም ብለው ተቀበለው በኋላ አጥነው ይላል በማመድም ሲሆን በጭፍን ማመድን እመነው ሰባት ጊዜ ይባርክሃል ብሎ መጽሐፍ ከነገራቸው፣ እንደዚህ ለሚያደርጉት ነገር መደነቅ የለብንም። እኛ መስራት የሚገባንም ብቻ መስራት ለማለት ነው። ይቆየን። ያለው እርሶ በጸሎት ያሳርጉልን እና በሚቀጥለው ደግሞ እንግዲህ እንደ እግዚአብሔር ፈቃድ ጌታ ደግሞ እግዚአብሔር ቢወድ በህይወት ብንኖር ደግሞ እንቀጥላለን ማለት ነው። እናመሰግናለን ተስፍሽ። አይ ብዙ መጽሐፍ ራሱ መጽሐፍ አለብህ ባይዞ መጽፋልኔ በእስልምናው ላይ ጽፌያለሁኝ ብሶ ወደ ሶስት የሚሆን መጽሐፍ አለ፣ አልታተምም እንጂ በእስልምና ላይ፣ በመጽሐፍ ቅዱስ ቀኖና ላይ ቆይስቲ ባይ እንደሱም እናስባለን። ለ በተለይ የእስልምናው ላይ መሐመድ በመጽሐፍ ቅዱስ ብዥታ ወይስ እውነታ የሚላል እሱን በብዙ መረጃዎች የጻፍኩትኝ ወደ ሶስት መቶ የሚሆነ መጽሐፍቶች አስከንት ብዬ በሪፈረንስ ጥቅም ያለውኝ በጣም ጥሩ በጣምእሱንም እንነጋገርበታለን ከዛ በኋላ ለህትመት እንዲበቃ እናደርገዋለን። አዎ መታተም አለበት። እኔ በጣም በጣም በጣም እኔ ከዚህ በኋላ በዚህ ጉዳይ ላይ ያለ እምነት በተለይ ከክርስቲያኖች ጋር ያለ ከፕሮቴስታንቶችም ጋር ከካቶሊክ ጋር አብሬ ነው የምሰራ፣ በዚህ ጉዳይ ላይ ምክንያቱም ማለት የጽድቅና የኩለኔ ብቻ ጉዳይ እኮ አይደለም። በምድር ላይ እንደው በሰላም ለመኖር እራሱ ማለት ነው። ምክንያቱም በየትኛው መስፈርት ከኔ እምነት ውጭ የሆነን ሰው ግደሉ የሚል እምነት በታምር ለዓለም ስጋት ነው። ለዓለም በሰላም ተቻችሎ መኖር አይቻልም። እና ከዚህ አንፃር ለሀገርም ሰላም ሲባል ህዝባችን በሰላም ተከባብሮ ተዋዶ እንዲኖር የግዴታ እንደዚህ ካሉ ሰዎች ጋር አብሮ መስራት ያስፈልጋል። በዚ ክርስቲያኖች እውነትን ነው የኛ አምላክ እንኳን ከወደድከኝ ተከተለኝ ነው የሚለው። እኛ ራሳችን እንጂ እንኳን እንደው በግድ ተከተሉኝ የሚል አምላክ እኔ ምን አይነት አምላክ እንደሆነ ፍሪ ዊል እንደው የማይሰጥ በሰማይም በምድርም ነፃነት የሌለው የሰውን ልጅ መጫወቻ የሚያደርግ እኔ ይህንን በጣም ጥንቃቄ ማድረግ ያስፈልጋል። ስለዚህ መጽሐፎችን ጽሁፎችን፣ መጽሐፎች ይታተማሉ። ላይብን አብረን እንገባለን። አብረን ገብተን ዝም ብለን መጽሐፉን ማውጣት ነው። አሁን የማደርገው ምንድን ነው፣ ዲቤት ምናምን መግባት አያስፈልግም። ጀስት መጽሐፋቸውን አወጣለሁኝ። ይኸው ምን ማለት ነው? ግደሉ። አሁን አንተ አንድ ክርስቲያን ብታገኝ ትገላለ ማለት ነው። አንድ ሙስሊም ወደ ክርስትና ቢመለስ ይገደል ይላል። ወይም ወደ ይሁድነት ቢመለስ ይገደል ይላል። ዋይ እንደ ይሄንን በምን አውድን ሊፈቱት እንደሚችሉ ማየት እኮ ነው። ባይዘ የተወሰኑት ሙስሊሞቹ መተው አልቀበለውም፣ ይሄ አልቀበለውም ያሉኝ ያሉ ሙስሊሞቹ፣ አንዳንዶቹ ግን እንገላለን። አዎ አንደኛው ምን እንገላለን አንተን ነው ብሎኛል፣ ላይ በላይ መጥቶ ማለት ነው። እና ስለዚህ ለኛ ስለ ክርስቶስ መሰለን መነቀፍ ክብራችን ነው። እነዚህ መጽሐፊቶችን ስክሪንሾት አድርጉ፣ እናነባለን በጨዋነት ወንጌላችንን እንሰብካለን የስህተት ትምህርትን እንገልጣለን ይህንን እናደርጋለን እንደተባለው እህቶቻችን ወንድሞቻችን ራሳቸውን ጠብቁ ቢያንስ ቢያንስ ምን ለማለትን ለማስፈራራት ምናምን ሳይሆን ነገ የተሻለ ነገር እንድትሰሩ ማለት ነው የተሻለ በመጽሐፍ በተለያየ መንገድ እንዲደረግ ማድረግ ወንድሞቻችንን እንጠብቃለን እነፎይንም ሌሎቹንም ነብንያም ሌሎቹም በዚህ ላይ የሚሰሩት ሰዎች እንደ ማንኛውም ሰው እነሱ የእኛን መጽሐፍ ቅዱስ እየተቹ የእኛን መጽሐፍ ቅዱስ እየበረዙ እንደሚጽፉ አልሰቀሉትም፣ አልገደሉትም እንደሚሉት ሁሉ እኛም መሐመድ ያለውን ቁራን ያለውን በመጽሐፋቸው ላይ ያለውን እንገልጣለን። በጨዋነት ማለት ነው። በመጡበት ልክ እንመልስላቸዋለን። ከዚያ አይ የእኛን እምነትንም አትስበቁ እኛም የእናንተን ካኑ የራሳቸው ጉዳይ ነው። መስጊዳቸው ውስጥ መስበክ ይችላል። እኛም በቤተ ክርስቲያናችን መስጊዳ ወንጌላችንን እንሰብካለን። የኛን መጽሐፍ ባልተረዳ አይምሯቸው ባላመነ ኢጥምቁ በሆነ ጭንቅላታቸው በተሳሳተ መንገድ እየተቹ የኛን አተቹ እኛ እናንተን እንተች እኛ እናንተ ግን እኛን አትንኩ። እኛ እንድንገላችሁ ይፈቅድ ስለሚፈቀደልን እምነታችንን እንግደላችሁ እናንተ ቁማ እናንተ ግን ቁማችሁ ተገደሉ። ምን ምን አይነት ሎጂክ ነው ይሄ? ይው እኛ ግን የተሰቀለው ክርስቶስን እንሰብካለን። ክብር ምስጋና ለአምላካችን ለወደደን ከኃጢአታችን በደሙ ላጠበን ይሁን። ቃልህት ያሰማልን ወንድማችን ተስፍሽ በርታለን ጠንክርልን ከጎንነን ስለነበረኝ ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወንድሞቻችንን እግዚአብሔር አምላክ ከክፉ ነገር እህቶቻችንን ከክፉ ነገር ሁሉ ይጠብቀን ይጠብቅልን። የኛ አምላክ በሰይፍ የምናስጠብቀው አምላክ ሳይሆን በምህረቱ፣ በቸርነቱ፣ በኃይሉ የዘላለም አባት ነው፣ ንጉስ ነው፣ ጉልበት ሁሉ የሚሰግድለት የሚንበረከክለት አምላክ ነው። ልጆቻችን በክነፈ ረዴቱ ይጠብቅልን፣ ከክፉ ነገር ሁሉ ይሰውርልን። እምነታችንን በፍቅር መግለጥ እንድንችል የፍቅር ልብ ለሁላችን መድኃኔ ዓለም ይስጠን። በክፉ በመከራው ውስጥ እየተሰደዱ ያሉት ስለ ክርስቶስ እየተሰደዱ ያሉት ወንድሞቻችን እህቶቻችንን ጌታ መንፈስ ቅዱስ ከክፉ ነገር ሁሉ ይጠብቅልን። ሀገራችንን ሰላም ያደርግልን። ህዝባችን በሰላም በፍቅር በአንድነት ኢትዮጵያውያን ከዳር እስከ ዳር በመተባበር የሚኖሩበት ዘመን እንዲመጣ የአምላካችን የልዑሉ እግዚአብሔር መልካም ፈቃድ ይሆንልን።